አንድ ልጋጋም ማርያም ወይተን አስጨንቃታለሁ፣ ምናምን ማነሽ አንቺ ማርዬ? የምታስጨንቂያት ሄለን ስም አላውጣልሽም። እኔ መጀመሪያ እስኪ ላገኝሽ ካለሽ ገብተሽ በኋላሽ ሁላ ደስ ይለኛል። ሲጀመር እኔ ሰው ቤት እንጂ ማውራትም እኮ ብዙም አደለውም። እኔ ደስ የሚለኝ ቤቴ ገብታችሁ ስታወሩ ቤቴ ገብቼ ሳወራ እንጂ እኔ ሰው ቤት ገብቼ ማውራት አልፈልግም። ገብተህ ታወራለህ ማን ስሎሽ ነው አንቺ። አንቺ ቤት ገብቼ የማወራው ፍላጎት ሲኖረኝ እኮ ነው ገብቼ የማወራው። እኔ ፋኒ ነኝ እንደ ምሽለጠለጠው አንቺ ቤት መጥቼ እርዳታ ምናምን እኮ የምሰበስብ ለማኝ አይደለሁም እኮ እንደ ምን የሰው ዱቄት ሲጀመር፣ እኔ አንቺ ቤት ገብቼ ሔለን የምትባዩ የዩቱብ መሸቀያሽ አልሆንም። ሲጀመር፣ በሴ ህይወት ገብተህ አውራልኝ፣ በግድ መስክርልኝ፣ ምን ማለት ነው? ምን አገባኝ እኔ? ፋኒ ተጣላ፣ ሳምሪ ተለያየች፣ ልጅ ተለያየ ምናምን ከኔ ህይወት ጋር ምን ያገናኘ? እንዴ እኔ ሳምሪ ፋኒን እኮ ጆሮን አንጠልጥዬ አመጣልሽ አለሁ፣ አያሳስብም። አስፈላጊ ከሆነ እኮ ካለበት ቦታ ይዤልሽ እመጣለሁ እኮ ምንም ይሄን ያህል እኮ ቤቴን ከፍቼ ወይ ቤተሽን ከፍተሽ እኮ እመጣ ልጅ አይደለሁም። እንደየ አስፈላጊነቱ ፋኒን ማምጣት ካለብኝ በአካል እጃ መጥዋሉ ማን ለማን ደግፈው ነው እዚህ ጋር የምንፎክረው? ማን ሆነሽ ነው አንቺ ደሞ? ማርዬን አስጨንቃታለሁ፣ አሳያታለሁ። ማን ሆነሽ ነው አንቺ? እኔ በዚህ ደረጃ ልክ ልናገርሽን ፈልጌ አይደለም ግን አዛዛትሽ በጣም ያስፈራል። ዛቻ ምን ፈራ ሰዎች ቢሆን ኑሮ ሞተን ነበር እስካሁን በዛቻ። እኔ እንደውም እስኪ የዛትሽውን ዛቻ በተግባር እንድታሳይ ነው የምፈልገው ሔለን። እኔ ምን አውቃለሁ። እኔ እኮ አሁን አንድ ሪከርድ እኮ ነው ሆዴን ጥሩ ትላትና፣ እኔ ዮዳ ጋ ቁጭ ብዬ ሄለን ትፈልጋለች ሲሉ ነበር። ማንም ማንንም ስለፈለገኝ እኮ የምገኝ ልጅ አይደለሁም። እኔ እኔ ስፈልግ ብቻ መምጣት ምችል ልጅ ነኝ እንጂ ማንም ስለጠራኝ ማንንም ስላስጠራኝ የትም ቦታ ሄጄ እንደ ማንንም ሽልጥልጥ ወንድ አይደለሁም። መናገር ያለብኝ ነገር በቤቴ ቁጭ ብዬ በክብር ከማንም ሰው ጋር ማውራት ምችል ሰው ነኝ እንጂ እኔ ለናንተ ሸቀያ ብዬ ገብቼ እንዴ? እኔ እኮ ልንገርሽ እኮ እኔ መናገር ካለብኝ ጥግ ድረስ የምናገር ጀግና ነው። እንዴ መናገር ካለብኝ ጥግ ድረስ ገብቼ መናገር እምችል ሰው፣ እንደ ማንም ሽልጥልጥ እዚህ ገብቼ እርዳታ አድርጉኝ ይሄ ወገቤን ያዙልኝ ምናምን ምን ልጅ አይደለሁም። እንዴ ደግሞ እኔ ስለሰው ሕይወት ገብቼ ምን አገባኝ? ልጅ የተለያየ ተፋታ፣ ጸጉር አበጠረ፣ ጸጉር ጌጥ ግዙለት፣ አዋጡለት፣ እርዳታ እኔ። ከኔ ውድ ምን ያገናኘው ነው ምንም መናገር ካለብሽ እቤቴ ትመጫለሽ፣ ከኔ ጋር ታወሪያለሽ። እኔ ቤት መተሽ ይሄ ማስፈራሪያሽ፣ ድጋሚ እኔ ፊት ካላስፈራራሽ እኔ ወንድ ልጅ አይደለሁም። እኔ እየውልሽ እንደየ አስፈላጊነቱ ፋኒን ማምጣት ካለብኝ ነገርኩሽ ወይ ፍሪይ፣ ፋኒን ማምጣት ካለብኝ ጆሮን አንጠልጥዬ አመጣልሻለሁ። ፍራንክፈርት የመጣ ቀን አገኘኋት። ማግኘት ለኔ ቀላሉ ማን ለማን ተደርጎ ነው እዚህ ጋር የምትለፈልፉት? ሁላችሁም ለቢዝነሳችሁ ስትሉ ነው፣ በዛም በኩልም የምታጋግሉት፣ በዚህ ጋር የምታጫወቱ ሁሉም ለቢዝነሱ ሲሉ። ሙሉን መስማት ምን አስፈልገ? እኔ ዛቻ ከሰማሁ አይበቃኝም? እንደ ጫፉ ይዤ ነው እንጂ እንደ አበሻ የማወራው አበሻ እኮ ነኝ። ጫፍ ወሬ ይዤ ነው እንጂ የማወራው፣ ሙሉን ማጭ ሙሉ ቁጭ ብዬ ላዳመጣት አልችልም። ግን መታ እኔ ቦታ ላይ ብትፎክር ደስ ይለኛል። እንደውም በፉከራ ካልሆነ በስተቀር እንደዚህ፣ እስቲ ምንድን ነው? እስኪ ጫፍ አትስማ ባሻ እንዴ ሴትዮ የሬ አፈትኖር ሴትዮ እየፎከረች ነው። ምንድን ነው ፉከሯ? እኔ ሊገባኝ አልቻለም። ምንድን ነው ጃቢ? እንትና ደህና ተደራጅተው እየለመኑ ነው። እኛ ምን አገባን? ይለምኑ። እግዚአብሔር ነው እምልህ እኔ በጣም ስለተናደድኩ ነው እኔ ሙሉ ሪከርድ አላገኘሁትም ግን መስማት ያለብኝን ያህል ሰምቻለሁ ሲጀመር ማሪ ኳንሲን ኮቦት አሰታሽ የምታዳምትሽ ልጅ አይደለች ጊዜ የላትም እሷ ለልጆቿ ለስሯ ለራሷ ጊዜ የላትም ከቲክቶክ እራሱ ርቃለች ጊዜ ስለሌላት እዚህ ጋር ቁጭ ብለሽ አንቺ ሽን በዚህ ጋር ከፍተሽ ላፕቶፕሽን ዘርግተሽ ምን ግዳይ እንዴ እኛ ከማንም ዱቄታም ጋር ዝም ብለን እንትናን አይደለም በሞቀበት የምናጨበጭብ ከገባን ደግሞ ነጭ ነጭዋን ተነጋግረን በደንብ ማለያየትም ካለብን በደንብ እናፋታችኋለን። በስነ ስርዓቱ ማለት ነው። ምን ምናቆርነውኩ ብዙ ነገር እናቃለን። መናገር ባንፈልግም ምንድነው የምታሽቀብሉት? ከሌለ እንደዚህ ነው። ከሌለ እንደዚህ ያዙኝ ልቀቁኝ። ምን አመጣው? ያዙኝ ልቀቁኝ። ምን አመጣው? እኔ የወላችሁ እኔ እርዳታ መሰብሰቢያ ወይ በልጅ ለመለመን ወይ ምናምን ምናምን አይደለም። እኔ እንትኔ በቃ ይመቻቸው ሁለቱም በሚሄዱበት መንገድ ይሄዱ። ወደ ምን አገባው? እኔ እነሱ ሲጣበሱ አብሬ ያልነበርኩ ሲጣሉ አብሬ ያልነበርኩ ሲለያዩ ሲላዩ እኔ ጋር ምንም የሚያገናኘው ነገር የለም። ሆዴና እና ጥራውና ሚስትን አስጨንቃታለሁ። ማን ሆነሽ ነው አንቺ? ወንሽ ዱቄታም ከመጀመሩ ነው አንቺ። እኛ ደግሞ አንቺ ቦታ ሰተንሽ፣ እኛኮ እንደምንም ሰውኮ ቦታ ሰተንሽ። ስናወራ እኮ የምናወራውን እናውቃለን፣ ዝም ብለን የርቄት የምትኖሪ ሴትዮ አንቺ ሲጀመር የሆነ አቅደብሽ ጤነኛ ሰው አይደለሽ እንዴ! የሰው ልጅ እንዴት የሰው ወሬ በህግ ራሱ ያስቀጣል እኮ። ይሄ እኮ ከ የሰው ልጅ ጤና ያልሆነ ሰው ነው። የሰው ልጅ የሚኖረው እኮ ነው። ከሰውየው ጋር ለሊት ለሊት ታወራለሽ እምነት አይደለሽ ጸበል አይደለሽ የምትኖሪው እንደ በእግዚአብሔር ዘንድም ያስቀጣሻል እኮ ማን ነሽ እና ነው? አንቺ አንቺ ወተሽ ማርጂን በይፋ አስፋ አስጨንቃታለሁ። አንቺ ነ አድራሻሽን ነ ኢንግላንድ ያድራሻሽን ካል እኔ እኔ ጆሮሽን አስይዤ አስመጣሻለሁ። ኢንግላንድ አድራሻሽን ባገኘው ነው እንዴ እንዴ! በዚህ ደረጃ እኮ እኛ በጣም ብዙ ወንድሞች ወገኖች ጓደኞች አሉን እኮ ኢንግላንድ ውስጥ ምንድን ነው የምትሽለጠለጨው? ወዳጄ ባሻ፣ ኧረ ባሻ፣ ሞቀ ሞቅ አድርገው። ምንድን ነው የምትለውን እየሰማህ ነው? አንድ የሆነች አለች ጫር፣ አሁን በሰሞኑ በነፋኒ ምናምን ይሸቀለችባት ያለች ሴትዮ ማነች ያለች አንገቷ ሳዳ እንደ ብሩ በረዶ ሀገር ሆና ነው። እንደ ጋና ማን ይደርስባታል? ኖርዌይ ነች። እንደ እች ኖርዌይ ኢንግላንድ መስላኝ እኮ ነው። ኢንግላንድ መስላኝ ቡዷን ላፈላላት ነበር። ላስ ነበር መመከር ነበረባት። ኢንግላንድ ብትሆን ነበር አሪፍ ብራዘር እዛ ማማን ይሄዳል? እዛ ለነገሩ በረዶ አገር። አንዳንዶቹም እኮ እዚህ እያሰደቡ ነው በዚህ ሀገር ላይ አሁን የፈለገ ነገር ቢሆን። አንተ የመሸቀያ እየሸቀለችበት እንዴ? ምን አይነት ሽልጥልጥ ነው እንዶ? እንደ አረ ይሄን ማምን ግረፈው ጃፒ። በዛ ላይ አንተ እሷ ምንድን ነው እንደ እቃ ና ሂድ የምትልክ ና ሂድ የምትለኝ እቺ ባታውቀኝ አንተ፣ ቆማ አጠገቤ ማታወራ ሴት ነች እኮ እኔ እኮ ግራ ገባኝ እኮ ሰው በዚህ ደረጃ ያህል ሰው በዚህ ደረጃ ያህል እንዴት ነው ና፣ ሂድ ምናምን ምናምን የሚባለው? አንድ ቀን ፈልግ ስለሰላም ነው ቤት ሰላም ነው አለ ናለች። በነገጃ መሸቄያ ልታረግ እኮ ገርሞኛል እኮ እኔ እኮ በጣም ነው የገረመኝ እኮ። ማለቴ ባሻ ካልመጣህ እሄድብሀለሁ ከነባለቤትህ ምናምን። ምን አባቷ ነው የምትሄደው? ዱቄታ ህብረተሰብ መሰላት እንደ የት ከመጀመር ለምን እሄድብሀለሁ? ለምን እንደ ባሻ ምን አስባ ነው እሄድበታለሁ ምናምን ትላለች እንደ አንተ ተሳፍረ እንደምትሄድ አታውቅም ያለችበት እንዴ! ባልሽ አስፈላጊ ከሆነ እኮ አሁን እኮ ጊዜ ከፍቷል እኮ። ስማ፣ ሰማ እነ እንትና እንኳን ከአሜሪካ እየተዛዛቱ አይደል ከዚህ እኛም ዝፋለን። ያኛው ስትራይፐር ስትሪፐር የሚሰራው እንትና ጆሲ የሚባለው የወንድሽ ከሞጣ ጋር ተጣልቶ እየተዛዛቱ ነው። ያ ጆሲ ያየሁት ነበር። አዎ፣ እኔ ምንም እንትና ራሱ እኮ ኢንተርቪው ላረገው ፈልጋለሁ። ይከፍለኛል ኢንተርቪው ለሚያረገኝ ለምናገረው ማን ነው ይከፍሉኛል? ይሄ ቤንጂ ነው ምናም የሚባለው። እናትና ልጅ መቼ ለታ ኢንተርቪው አርቋል። ከዚህ በፊት ወንድምናው ወንድምን ኢንተርቪው አርቋል። እሱ ይሸቅል ጓደኛዬ ነው። እሱ ቤንጂ እኮ ይሄ ምንድነው ብሮድካስት ነው ምናም የሚሰራው። አንድ ዩቲዩበር አለ አይደል? ለዛ ዘንድ ይሸቅል። ጀለሴ ነው፣ ያራዳ ልጅ ነው ምን አገባኝ ግን ይፈልጋል። ሆዴ ሲባል አሁን አንተ ሱቁ አስገብቶ ይጠይቃል። ገባ ከጂጂ ጋር እንዴት እንዴት እንትን ምናምን ብሎ እኮ ነው። አራ ባሽ ካፈሉኝ ምን ችግር አለ። ሆኔ ነጭ ነጩን ለጥፍላት ይላል። እንዴ በደንብ እንደውም አቀጣጥዬ ነው ማለያያቸው። እንዴ ጂጂ ትላንት የፋኒን ፓንት አይቼዋለሁ። ረዥም ነው። ቁምጣ ፓንት ነው የሚያረገው። ለምስት ነው። ፎርስ ወርሳችሁ ነው። እርስ በርሳችሁ የተያዩ ሰዎች እኛ ምን ቤት ነን እንዴ? ሲያሳያት አልነበርን ስታየው አልነበርን ትንሽ ነው አጭር ነው። ምን ሽሩ ምናምን የሚባባሉት ምን አገባነኝ? አሁን እኮ ገረመኝ እኮ። እዚች እኔ ኖርዌይ ያለችው ሴትዮ ምንድነው ፎከሯ? እንዴ እስከ መቼ ነው ፎከራ? ቁጭ ብለህ አሁን እዛ ሚዲያ ላይ ቁጭ ብለህ ስለ እንትና ቪዲዮ ከፍተህ ስለዚህ ሴትዮ ሲጠይቅ ልትመልስለት ይቀልላል። ከከፈለ ይከፍላል ነው ወይ? እኔ እኮ አሁን ይከፍላል ይችላል፣ ግን በኢትዮጵያ ብር ነው የሚከፍለው። ገባ ወደዚህ ስትዘረዝረው ጩጬ

ባሻ ዝም ብዬ ሄጄ ቁጭ ብዬ እዛ መቼ ስለሰው ገበና ማውራት ይመስለዋል። ወንድ ልጅ እኮ ነኝ ሲጀመር ማለት ነው። ግን እዚህ ሴትዮ ፉከራ ነው ይገርመኝ። ይምጣና እንደዚህ እንደዚህ ይበል ምናምን፣ ያለበለዚያ ማርያም አውይተን ምናምን። እንደ አንተ ራስን ማስከበር አለበት ዴ በአውሮፓ እና ንቆናል። በጣም ራስን አስተለብኝ ነው ማለት ነው። ኖርዌይ መሄድ አለብኝ እዛ በረዶ ሀገር ላይ እንዲህ በረዶ ላይ እንዲህ አሰራያት ነው መጣው የነተበች እኮ ነው እየተንቀጠቀጠች ሁሉ እኮ ነው የምታወራው። አዎ የሆነ ምንድን ነው ትላልቅ ሰዎች የሚነሱብን ምን ምን አድርገናቸው ነው? የኪሎ ሜትር ጌጃቸው ቁስቁሶት አልገባ አረጁ፣ እያረጁ ነው። እግዚአብሔርን ነው ምን እቺ ማ በቃ አሁን እኮ በቃ አገኘች በቃ ሄድበታለሁ ምናምን ትሄድ። ማስፈራራት ሆነ የገረመኝ እኮ ካልመጣ እንዴ ንቀቷ እኮ ነው ገብቷል። እዚህ ጋር ዝም ብለሽ ለምን እሷ አትመጣም? እኛ ጋር እኛ ጋር መጥታ ለምን አትመጣም እ እኛ ጋር መጥታ አትመጣ ታወራ እሷ ዩቲዩብዋንም በዛው ልትሸቀል ቲክቶኳንም ልትሸቀል እኛ ገብተን እርዳታ እንጠይቅ እኛ እኮ ገብተን እኮ እርዱና አንል እንደዚህ ቸግሮናል ምናምን አላልንም እኮ። የሚቸግሩትን ይርዱ እዛው በዛው። ምን አገባን? ለምን እኛ ጌ ደርሳለን ልደት ለማክበርም አይኖሮ ሾፕ ገቡ። ምን የ35 ሳንቲም ኬክ እየበላቸው ምን እኛ ምን አገባን? እኛ ምን የዱቅ ካምፕ ውስጥ እንኳን የማይበላ ምግብ አይደል እንደ እኮ ይሄ ምግብ አለ እንደ እኮ ነው ያልኩት እኮ ነው። ከባድ ከባድ ነገር ላይ ነው የደረስነው ብራዛ ባሻ ሲያበላጭ የነበረው እንኬ ከተባለ ሳንቲም ምናምን የሚሸጠው እኮ ይሄ እኮ በቃ እኮ በእንትን እኮ በካርቶን እኮ የምገዛው እኮ አንድ ብር ነው ምናምን በካርቶን ወደ አስራ ሁለቱ ነው። እንዴ ግን ስማ፣ ትላንትና ማታ ነው በጣም ስስቅ ነበረ። እቺ ሴትዮዋ ውልቅልቅ ብላ ደሞ ማነው እንደዛ ሜካፕ ይሰራል? የትዋን እንጂ የትዋን እንጂ፣ እንዴ እቺ ዋና ትልቋ አያትየዋ ማነው የልጆቹ አያት

አለች እሷ ነች እኮ ያለች እኮ። በሳፋ እየረገጡት ይሆናል ለነገሩ። ምን እሱ እኛ እንደፈለጉ ይሁኑ፣ ግን የሴትዮዋ ድፍረት ይሄ ልጋጋት ላትና ግን ስንት ሳቢ በልቶ ነው የሆነ የሰርግ እንትን አሉ አይደለ? እነዚህ አሙቁልኝ የሚሰሩት እያለ ሲድር ነበር። ማን ዮኒ ነዋ። ማንን ዳረ እንደ ማንን ዳረ እንደ

ለኔ ነው። ሲወርድ ደሱ ምን ልል አስባለሁ። ባለትዳር መሆናቸውን በይፋ አሳውቀናል አለ። እንዴት ደስ እንዳለው እልል በይ። ከባድ ሰው ነው አይቶ። እኔ ይሄን ጉዳይ ቆይ በይደር እናርገው ምክንያቱም የሆነ እዚህ ነገር ውስጥ እኔ ፐርሰናል የሰው ላይፍ ውስጥ ገብቼ መናገር አልፈልግም። እውነት ለመናገር በቃ ማለት ሰዎቹ በሚያረጉት ነገር እኮ አየር ላይ ማግድ አስተያየት መስጠት ችግር የለውም እኮ ዳር ላይ ሆነህ መከታተል ነው አስተያየት መስጠት ችግር የለውም። እውነት ነው፣ ግን እኛ አንዳንድ ጊዜ ፐርሰናሊ ይሄ ሰው መልካም ሰው ነው ስሙን የምታጠፈው እኔ ለቲም ደግፌ ከሷ ጋር ቁጭ ብዬ የማወራ ሰው አይደለሁም፣ እውነት ለመናገር። እንዴ ልዕልትማ፣ እሷ ቤት ሁሉ ገብታ እያንኳኳች እኮ ስንት ነገር ስታረግ የነበረች ነቻንተ ተጫውታባለች። ባሻ መጠንቀቅ አለብን።